ከፍቅር ህይወት ውጣ፣ ከፍቅር ህይወት ውጣ። ፋሚሊ ኋላ መጣ አይና ወጣ አሉ ይ ይሄንን ቪዲዮ ማለት ነው እስከ መጨረሻው እኔውና ሀሳብ እንሰጥበታለን። ሁላችሁም እስከ መጨረሻው ተከታተሉት፣ እስከ መጨረሻው አዳምጡት። የፍቅር ህይወት የተከፈተ ቤት አይደለም እየገባ የምትወጣበት። ከዚህ በኋላ ፍቅር ህይወት ውስጥ ልትገባ ስትል በሩ ላይ ቡሪክ አለ ል ይህ ዛቻህን ምናምንት ፍቅር ጋር አይደለም አብሮ መኖር አልኩት። ከዛ በላይ ካስፈለገ አረጋለሁ ቻ እንኳን አለፍኩት። ብዙ ብሰቃይ አሳብህ ሌላ ካልነበረ ምንድን ነው ማለት? ምን ብለህ ነው ለማስረዳት እየሞከር ያለው እሷል? ምንድን ነው የፈለከው አንተ? እስከ ዛሬ ታገስከው አይደል? እን እን ከዚህ በኋላ ምንም ነገር እንድታደርግ አልፈቅደልህም። ገብቷል እሁለተኛ ስለእደግሞ ከኔ መስራት በመጀመሪያ ሰላም ንበላችሁ የእኔ ውዶች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተም በእያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ተመልሼ መጥቼላችኋለሁ፣ የፍቅር ፋሚሊ የሆናችሁት በእናንተ በፍቅር ዙሪያ ከመጣሁ ትንሽ ቆይቷል ማለት እኔ ፍቅርህን ጠልቻት ምናምን ምናምን አደለም። እኔ ፍቅርና አንድ ላይ እንዲሆኑ ከዚህ በፊትም እል ነበር። አንድ ላይ እንዲሆኑ ወደ ድሯቸው ከአብርሃም ጋር እንትን ካለች ጀምሮ ከቡሪጋ ከፉፉ ጋር ነው የሆነችው፣ እና ከፉፉ ጋር እንድትሆን ከድሮም ጀምሬ ምኞቴ ነው፣ የሁላችንም ምኞታችን ነበር። እና በፊትም አንድ ላይ እንዲሆኑ እል ነበር እና ሰሞኑ በእንደዚህ አይነት ቪዲዮ ከሰራው ትንሽ ቆይቷል፣ ማለት በፍቅርም ብቻ ሳይሆን በሌሉ በሌሎችም ዙሪያ ትንሽ ከሰራው ቆይቷል፣ ሰለባብተዋል። እና ዛሬ የእነሱን ቪዲዮ እያየው ነበር እና በቃ ማለት አላስቻለኝም፣ ስለ ቡሪክ ማለት ነው መናገር ሳልናገር ማለት በቃ አልቻልኩም። እና ዛሬ ቡሪክን በግቢያ ላይ ቪዲዮ እንዳያችሁት ነው እና ዛሬ ለብሩክ አንዳንድ ነገር እንነዋለን በፋሚሊ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ እዛውም ሰብስክራይብ ማድረጋችሁ እንዳትረሱ የፉፉ የፍቅር አድናቂ ወይም ደግሞ ፉፉና ፍቅር ወደድሯቸው እንዲመለሱ የምትፈልጉ ሰዎች ይህንን ቪዲዮ ላይክ ታደርጉልኛላችሁ እንዲሁም እስከ መጨረሻው ትከታተሉታላችሁ ቤቱን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ እና ፋሚሊ ትላንት የመጣ አይናወጣ አሉ። አንተ ማንህና ከፍቅር ህይወት እንዲወጣ የምታዘው አንተ እኮ እና ክህም ማለት ትላንትና ነው የመጣው ፍቅርና ፉፉ ማለት የድሮ ድሮ በጣም ቆይተዋል። ጓደኛ ፍቅረኛዎች ነበሩ። እና አንተ ማንህና ከፍቅር ህይወት እንዲወጣ ምታዘው ቡሪክ። ሲቀጥል ደግሞ የፍቅር ህይወት ማን ነው የፍቅር ልብ የተከፈተ በር እንዳልሆነ ሁላችንም እናውቃለን። ይሄ አትነግረንም ናንተ ማንም እየገባ እየወጣ ምናምን የሚወጣ የሚገባበት የተከፈተ በር አይደለም እሱ እናውቃለን። አንተ አትነግረንም። ሲቀጥል ፉፉ የፍቅር ህይወት እኮ ፍቅር ልብ ውስጥ ከገባ ቆየ። አንተ ማን ሆነ ፍቅር ልብ ውስጥ በር አድርጎ ያስቀመጠ ማነና ነው? አንተ ማነው? ዘበኛ ያደረገ የልቧ ዘበኛ ነ እንጂ፣ አንተ የፍቅር ልብ ውስጥ ገብተ የምትኖር ሰው አይደለም። ቡሬ እረፍ፣ በቃ አንተ ከነ ከህይወታቸው እውጣላቸው። ሲጀመር እኔ አንድ ያህል ገባይ ነገር አለ። ሁሉም ሰው አውቃለሁ፣ ለጥቅም ነው የሚቀርባት የሚቀርበው ሰውን ማለት ነው። ፍቅርን ደግሞ በዚህ ሰዓት አዲስ አበባ ላይ ማንም የላትም ከጎኗ ማንም የለም። ሁላቸውም ለጥቅሙ ለጥቅም ብቻ ነው፣ ብቻዋን እንደሆነች ያውቃሉ ሁላቸውም። እና ፍቅር ራሱ ይህንን ነገር እያወቀች ሁሉ ሰው ለጥቅም እንደሚቀርባት እያወቀች ታውቃለች፣ ሁሉንም ነገር ለምን ከነሱ ህይወት ልትወጣ እንዳልፈለገች ራሱ እኔ ግራ የገባኝ ማለት ነው። ሁሉም ሰው ለጥቅሙ እንደሚቀርባት ታውቃለች፣ እና ለምን ከነሱ ህይወት መሀሏ ላይ እንዲጫወቱባት ለምን እንደፈቀደች፣ ከነሱ ህይወት ለምን ልትወጣ እንዳልቻለች ነው ግራ የገባኝ ይሁን ፉፉን እሺ፣ በቃ ከእሷ ጋር በሌላ በወሬ በወሬ ምናምን ቡሪክ ቢያጣላቸውም ቡሪክ ላይ ለምን እንዳልነቃች ነው ግራ ይገባ። አሁን ቡሪክ ነው ሁለታቸው ሁላቸው ያጣላ እያጣላቸው ያለው ከፈቲ ጋ ያልሆነ ወሬ ምናምናምን እንትን እያለ እያጣላቸው ያለው ቡሪክ ነው። ሲቀጥል ደግሞ ፍቅር ራሱ ማን እንደሚያፈቅራት ማን እንደሚያስብላት ማን እንደሚያፈቅራትና ማን እንደሚያስብላት ታውቃለች። ግን ይህንን እያወቀች ራሱ ወሬውን እየሰማች ምናምን ምናምን ነገር ብቻ እኔ ግራ እየገባች ነው፣ ምን እንደሆነ አላውቅም። ሲቀጥል ደግሞ ቡሪክ ቤት ስለሆነ ነው ምናምን ምናምን አትበል። በቃ ማለት ለወንድ ልጅ ቤትም ሰፈር ምናምን የለውም። በቃ ቤት ብትሆን ምን ልታደረግ ነበር? ቆይ እዛ ወንድ አይደለ እሱ ቤት ራሱ ለምን እንደዚህ እንትን አላረክም? ቤት ሰፈር ምናምን አትበል ብቻ ፉፉ። አንድ ነገር ማወቅ ያለብህ ነገር ቢኖር ቡሪክ በቪዲዮ ከመጣ በትንሽ ባጭር ጊዜ ውስጥ ነው የምናውቀው። ግን ከዚህ በፊት ጓደኛ ሊሆን ይችላል። ማለት እንደዚህ አይነት ጓደኛ ቢቀር ይሻላል። የጓደኛን ሚስት ለራስ አድርጎ መመኘት ራሱ ይሄ ጓደኛ ሳይሆን ውስጥ ለውስጥ አንተን የሚበላ የሚጨርሰው ጓደኛ ነው ይሄ። እኔ አላውቅም። ብቻ ለማንኛውም ፋሚሊ የተሰማችሁን ሀሳብ አስተያታችሁን ኮሜንት ላይ አስቀምጡልኝ። እኔ የነሱን ማለት ቪዲዮዋቸውን ያለው ቪዲዮ ባልሰራም፣ ግን የእነሱን ድራማ እኔ በጣም እየሰለሽ ነው። በቃ ብቻ እሺ፣ ሀሳብ አስተያታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉት። እንዲሁም ደግሞ ቤቱን ሰብስክራይብ እያደረጋችሁ ፋሚሊ ፍቅርዬን የምትወዱ ቡሪ ከህይወታቸው ይውጣላቸው ብላችሁ የምታስቡ ሰዎች ፉፉና ፍቅር ወንደድሯቸው የሆኑ ይሆኑ ፍቅረኝነታቸው ይቀጥል ምናምን የምትሉ ሰዎች ካላችሁ ይህንን ቪዲዮ ላይክ ታደርጉኛል ታደርጉልኝ አላችሁ። እንዲሁም ደግሞ ቤቱን ሰብስክራይብ እያደረጋችሁ ተቀላቀሉን። ከዚህ በኋላ በእነሱ ቪዲዮ በቃ እንመጣ እበጣላችኋለሁ ማለት ነው። እስከዛ ድረስ ሰላም ሁኑልኝ። ወዳችኋለሁ። ይመቻችሁ።